ይህ ባለጌ ሰው የተናገረውን ንግር ሰማችሁት። ለሽርሙጥና ብቻ የምታምነው እምነት ነው። አጭር መልስ ተመልከቱ። የማላዊ ሁሱ እጅግ በጣም አስገራሚ። አንድ ቀን ብቻ በዚህ ሳምንት አራት መቶ ሰዎች በአንድ ቦታ በአንድ ሰዓት ውስጥ ሻህዳን እንዲይዙ ሰበብ ሆነዋል። ከዛ ሁሉንም ሰው ማስደሰት አልችልም ግን እኔ በእኔ የሚደሰቱ ሰዎች ደግሞ አሉ አይደለ? ለነሱ እንዴት ስለሆንኩ ነው የወደዱኝ፣ እንደዚህ ስለሆንኩ ነው የወደዱኝ አለ። ተመልከቱ፣ ሰው እየጎረፈ ነው። አንድ ሺህ ስድስት መቶ ሰማንያ ዘጠኝ ሰው እስልምናን ተቀበ አላሁ አክበር ብላችሁ ኮሜንት። ያስጨነቀ ያሳሰበ ነገር ኑሮ ስትገላበጥ ይነጋል አይደል? ጭንቀትን ግን ደግሞ የሚያስወግድ መሳሪያ ነብዩ አንድ ሰጡን። እሱ ምንድን ነው? ስለ ሌይለቱል ቀድር ማወቅ ያለባችሁ አራት ወሳኝ ነጥቦች

አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደነ የተከበራው ቻናል ለክተቶች ባላችሁበት ያላህ ሰላም እዝነ ተረዴ ቻናል ታላሻላህ ዛሬም እንግዲህ አነጋገሪ የተወደዱ የተመረጡ እንዱም ደግሞ ሰላም አለይኩም ቪዲዮ ይጅላችሁ ቀርብ ያለው እጅግ የሚያስደስቱ መረጃዎች አሉ። አላሁ አክበር ሁላችሁም በተክቢራ ኮመንቱን አጠለቅልቁት በነብያችን ሰለላሁ ዐለይሂ ወሰለም ደግሞ ሰላዋት አውርዱ ለማለት ወዳለው እንግዲህ በተለይ ከእስልምና ጋር ተያይዞ በጣም እጅጉን እየጎረፉ ያለበት ሁኔታ ነው። በሺዎች በመቶዎች የሚቆጠሩ ማለት ነው። ማሻላ እጅግ የሚያስደስት ነው። ሁሉም እየጎረፉ ያለበት ሁኔታ እንዲሁም ደግሞ የተለያዩ ኡስታዞች ያስተላለፉት መልእክት አለ። እነሱም በጋራ እንመለከታለን። እንዲሁም ደግሞ አንዳንድ ግለሰቦች አሁንም ድረስ እስልምና ላይ እያላገጡ እስልምናን እየተሳደቡ እስልምናን ዝቅ ለማድረግ እየሞከሩ ነው። ነገር ግን በነሱ እንግዲህ አማካኝነት ደግሞ ብዙዎችም ደግሞ ወደ እስልምና እየተመሙ ያለበት ሁኔታ ደግሞ በእፎይ ዙሪያ እሸቱ መለሰ። በባለፈው የተናገረው ነገር አለ። ትክክለኛ ሀሳብ ነው እሱ ያስቀምጠው። ነገር ግን ብዙ ትችት በራሱ ወገኖች ደርሶበታል። ነገር ግን እሱን ተንተርሶ ወቸጉር ላይ ቀርቦ ነበረ ምላሽ ሰጥቷል። እሱንም ቪዲዮ በጋራ እንመለከታለን። ረመዳ እንዴት እየሄደ ነው? አሽር አላዋኪር በጣም እንግዲህ እየሄደ ነው። ዛሬ ሀያ አራተኛው ሌሊት ነው። አላህ ሁላችንም ይቀበልን። እኔም አልተመቻችልኝም። ቪዲዮ እየሰራሁኝ እየለቀኩኝ አይደለም። ኢንሻአላህ በቅርቡ በሰርፕራይዝ እንመለሳለን ብያችኋለሁ። ኢንሻአላህ እንግዲህ ከነገ በኋላ በየጊዜው ለመስራት እሞክራለሁ። የተለያዩ ቪዲዮዎች አሉ። አላብዛባችሁ። ለማንኛውም አላህ ሌላ የተልቀድርኔው ፍቀን ረመዳችን ይቀበለን። ኢንሻአላህ ቪዲዮን በጋራ እንመልከት። ተመልከቱ፣ ሰው እየጎረፈ አንድ ሺህ ስድስት መቶ ሰማንያ ዘጠኝ ሰው እስልምናን ተቀ አላሁ አክበር ብላችሁ ኮሜንት ላይ መጻፍ ዳቸኋል። እስኪ ለምችሉ ሰው ሼር አድርጋችሁ ለዓለም አሰራችሁ። አላሁ አክበር መሐመደን ረሱሉላ። ተመልከቱ የማላዊ ሁሱ እጅግ በጣም አስገራሚ ነው። እስከ መጨረሻው ተከታተለኝ።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 ይህ ባለጌ ሰው የተናገረው ንግግር ሰማችሁት? ቪዲዮውን አሳያችኋለሁኝ። ሁላችሁም ግን ኮፒ ሊንክ ሼር እያደረጋችሁ ለብዙዎች እንዲዳረስ አድርጉ። እስልምና ለሽርሙጥና ብቻ የምታምነው እምነት ነው። አጭር መልስ፣ እሱ የተጠቀመው ቃል እንደማይመጥነኝ ያውቃለሁ፣ ግን ልጠቀመው። እስልምና ለሽርሙጥና፣ ለብልግና፣ ለዝሙት፣ ለአስካሪ መጠጥ እንደማይመች ትልቁ ማሳያ አንተ ነብራዘር እስልምና ውስጥ ገብቻለሁ ብለህ ነበር። ለብልግና ለሽርሙጡና ለመጠጥ ለዝሙት ስላልተመቸ ወጥተህ ሄደሃል። ከዚህ በላይ ምን ማሳያና እንድናመጣልህ ነው የምትፈልገው? ሌላ ማሳያ የምትፈልግ ከሆነ ደግሞ ብዙ የምናሳያቸው ነገሮች አሉ። ያስጨነቀ ያሳሰበ ነገር ኑሮ ስትገላበጥ ይነጋል አይደል? ጭንቀትን ግን ደሞ የሚያስወግድ መሳሪያ ነብዩ አንድ ሰቱን እሱ ምንድነው ዚክር ይባላል። አላ አላላ አዋጅ አለ በዚክር ላህ አላህን በማስታወስ ተጥመኢኑ ልቁሉብ ልቦች ይረጋሉ፣ ጭንቀት ይወገዳል። ሶለዋት ከጭንቀት የምንወገድበት ሪዝቃችን የሚሰፋበት ትልቁ መሳሪያ ነው። ወገኖቻችን በያላችሁበት ይህን ነገር የምትሰሙ ሁሉ ባካችሁ ቁርአንን ቅሩ፣ ቁርአን ተማሩ። ቁርአን እናንተንም ይመለከታል። ለሙስሊሙ ብቻ አይደለም የወረደው እናንተንም ነው የሚያናግረው። የእናንተም የእኛም ፈጣሪ የሆነው አላህ ነው ያወረደውና፣ እንዳትጸጸቱ ስሙት፣ ተረዱ፣ እወቁ። ለእናንተ ክፉ አይደለም የሚመክረው፣ ጥሩ ነገር ነው የሚያስተምረው። ለዚህ ዓለምም ለዚያኛው ዓለምም የሚበጅውን ነው የሚናገረው። እናንተ እውነት ዒሳን የምትወዱ ከሆነ ኢሳን ይወዳል ቁርአን። ኢሳን እኳ ደለ የሚያጥላላው ኢሳን አምላክ ነው ያለውን ሰው ነው የሚጠለው። አላ ማርያምን የምትወዱ ከሆነ መርየም የዒሳ ናት፣ አላህ ዘንዳ የተከበረ ሴት ነች። ስለዚህ ቁርአን ሓስራ ዓለ ልካፊሪን ለካፊሮች የመጸጸቻ መሳሪያ ነው። ትጸጸታላችሁ ነግሯ አላ፣ ወርዷላ። ይኸው አይተኸው በገበያ ላይ ዝም ብለው ታልፋለህ። ለምን ገሳ አታነብም? ምን እንደሚል ሰው ልብ ወለድ ያነብል እንዲጎበዝ ሰው ጋዜጣ ያነብል እንዴ? ለስቲ፣ አላህ ስብሓነሁ ወተዓላ ምን እንዳለን? እኛን ምን ብሎን ነው እንዲህ ያደረገን? እስቲ እናንተ ምውልን ስሙት እስቲ፣ ምንድን ነው መጨረሻው? ስለዚህ ባካችሁ ሁላችንም ከመጸጸታችን፣ የጸጸቱ ቀን ከመምጣቱ በፊት ይህን ቁርአን ሁላችንም እናንብበው። ሙስሊም ክርስቲያን፣ ሳንን አማኝ ካፊር ሳይባል ይባል ሁሉም ማንበብ አለበት። ሁሉም ይስማው፣ ሁሉም ይወቅና፣ ከዚያ በኋላ አልፈልግም ካለ ይቀጥል። ስለ ሌሊቱል ቀድር ማወቅ ያለባችሁ አራት ወሳኝ ነጥቦች፣ ሙስሊሞች ከሆናችሁ ኮመንት ላይ اللهم በሊግና ليلة القدر بل ቪዲዮውንም በደንብ ኮፒ ሊንክ ሼር ዱት ሪፖስት በማድረግ ከአጁ አብራችሁኝ ተካፈሉ። አንደኛውና የመጀመሪያው ሌሊቱል ቀድር ከሺ ወራቶች የምትበልጥ እንደዚሁም ከ83 ዓመታት ጋራ የምትስተካከል እጅግ በጣም ኃያል ለሊት ነች። ይህ ማለት ደግሞ ከአንድ ሰው የዕድሜ ልክ ህይወት ጋር እኩል ነው ማለት ነው። ሁለተኛው ደግሞ በሌሊቱል ቀድር ለሊት ላይ አንድ ሰው ቁጭ ብሎ ወይም ተቀምጦ ወይም ቆሞ አላህን የሚያስታውስ ከሆነ መላእክቶች ለሱ ዱዓ ያድርጉለታል። ሶስተኛው ደግሞ ለመጀመሪያ ጊዜ ቁርአን በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ የወረደው በሌሊቱል ቀድር ለሊት ላይ ነው። የመጨረሻውና አራተኛው ደግሞ በሌሊቱል ቀድር የውሳኔዋ ሌሊት እንደመሆኗ መላእክቶች በዚህ አመት ያሳለፍነውን ነገር በመመልከት በዛ ሌሊት ላይ የምናደርገውን ነገር በማየት ስለቀጣዩ አመታችን ዲቴይልና እንደዚሁም በጣም ግልጽ በሆነ ሁኔታ ስለሚጽፉ ሁላችንም በዛ ሌሊት ላይ በምንችሉ አቅም በኢባዳ ላይ በመበራታት የበፊት ወንጀላችንን በማስማት ለቀጣዩ አመታችን ደግሞ ምርጥ ነገር ማጻፍ ይጠበቅብናል። አላህ ለይለቱ ቀድርን ከሚያገኙ ባሮች አድርገን፣ አሚን በሉ ሳቱ በጣም አደገኛ ደርኩ ይዶመውታት እሱ ጥያቄ ስጠይቅ እንደውም ልልህ የነበረው ምን መሰለህ፣ እኔ እዚህ ስመጣ አቤል አሜሪካ ሴድ ነው። እኔ አቤልን ሪፕሌስ ያደረኩት ማለት የነበረው ሄት ነው እግዚአብሔር ኢትዮጵያ ማለት እኔ ግን ኪሪየስ መሆን አይነት ሰው ነኝ። በምንም አይነት ፕሮፌሽን ሰው ትንሽ ጭምጭምታ ከሰማሁ ለምን ማየት እንደሌለብኝ፣ እንግዲሽ ማይናችንን አሁን ለምሳሌ አንቺ እኔ ማስበው የሚከተሉኝ ተመልካቾቼ በሙሉ ደስ እያላቸው ያዩኛል፣ ይወዱኛል፣ እኔም ወዳቸዋለው። ጥሩ ጥሩ ነገር እሰራለሁ። ሁሉም ሰው ማስደሰት አልችልም፣ ግን እኔ በእኔ የሚደሰቱ ሰዎች ደግሞ አሉ። ለእነሱ እንዴት ስለሆንኩ ይወዱኝ እንደዚህ ስለሆንኩ ነው የወደዱኝ፣ አይደለ? አሁን እሱ ስድብ ሲያደርገኝ የእሱን ስድብ ሰማና፣ እስቲ ቆይ ደግሞ ከእሱ ስድብ አንፃር ብዬ ትንሽ ይቀየራል። ለእሱ ለመመቸት ብ ያኔ ለአንቺ መመቸት አቆማለሁ። ለእኔ ለሚወዱኝ፣ ለሚያከብሩኝ ሰዎች መመቸት አቆማለሁ። ስለዚህ ማይንዴን ስለሚሰራው አቃለሁ። አስተያየት በተለይ ኔጌቲቭ ነገር ማይንድ ፖዘቲቭ አድናቆት ሺ ሰምቶ አንድ እንትን አንድ ስታደረግበት ስድብ ድንግጥ ይላል ማለት ነው። ለምን ሁሌ ኢጎ፣ ሁሌ መወደድ፣ ሁሌ መከበር ነው የሚፈልገው። ሁሌ አቧቦ ነው እንጂ አንድ ሰው አንተን እኮ ይጠላሃል መባል አይፈልግም። ለዛ ሰውዬ ነው ሪስፖንድ የሚያደርገው፣ ለአንድ ሺ ለሚያደርጉት አይደለም። ስለዚህ ያንን የማይንድ አሰራር ስለማቅ አንዱ ራሴን ፕሮቴክት ማድረገው። በዚህ ሙያ የታችኋል ብዙ ጊዜ ተሰደባል። በድንቅ ልጆች እሰደባለሁ፣ በሆነ ነገር እሰደባለሁ። ሊታሰር ነው ያለ ሆነ ነገር ይመጣል። ብቻለ በየጊዜው የሆነ ነገር ይነሳል። የሆነ ወቅት ላይ የሆነ ወቅት ላይ የማይገባ ነገር ህፃናቱን ጠየቃቸው ሊሆን ይችላል፣ የማይገባ ነገር ተናገረ ሊሆን ይችላል ይነሳል። ሲነሳ ርዕሱን አወቅኩት አይደለም በቃ ርዕሱን ካወቅኩት ዝርዝሩ የሚያደርግልኛል ገባ። ዝርዝሩ እኮ ጉዳዩን ሳታይም ነው ምትሰርብኛል። አንዴ ቆፍ ጉዳዩ ስ አትገባ ሳታጠና ኢጎህንም ነው የምትነግረኝ። ወይም ደግሞ አንተ ውስጥ የሆነ እኔ እዚህ ላይ አንድ ኮንሰፕት ልንገልሽ። እስኪ ለምሳሌ አንቺ ምሳሌ ነው በጣም ባልሽን ከሴት ጋር ሲማግጥ አየሁት ቢልሽ የመጀመሪያው ቃልሽ የባህሪ ችግር ያለበት ሰው ሆኖ ከሴት ጋር ውስጥሽ ግን የመጀመሪያ የሚለው ነው የት ነው አይደል? ስለዚህ ጉዳዩ አይደለም የተለያየው፣ አንቺ ውስጥ የነበረው ነገር የተለያየው አገኘሽ። ለምሳሌ እኔ እሸቱ እኮ እንደዚህ አደረገ ሲባል አንቺ ላይ ፍቅር ከሆነ ነበር ያለሽ፣ እውነተኛ ፍቅር ከሆነ አያደርገውም እሸቱ። በጤነኛ አይምሮ ይሄን ነገር አያደርገውም። ተሳስቶ ይሆናል ወይ እንደዚህ ይሆናል፣ ሰው ገፋፍቶት ይሆናል ምናምን ብለሽ ሰበብ ነው የምትሰጪው ላለማመን። ልክ እሸቱ እንደዚህ አደረገ፣ ድሮ ማውቀው ነበር እሱና ትልካል ውስጥሽ የነበረውን ያወጣሽው እንጂ በእኔ ድርጊት ላይ ያለው ሪአክት ያለች ሆነ የምጠብቀው አጋጣሚ ስለነበረ ሰው ምን ልልህ ነው፣ እኔ ላይ አልሰማም፣ አ እንዲህ አይነት ነገር ማናጀሬ ያል የህዝብ ግንኙነታችን ልታይ ትችላለች። ማናጀሬ ውሃ የሚያነሳ ነገር ከሆነ ለእኔ በሚመጥን ቋንቋ ይነግረኛል። ይመጣል፣ ስድቡን ጥላቸውን አይደለም ይነግረኝ፣ ፊልተር አድርጎ ይህን ነገር ማስተካከል አለብን ይለኛል። አስተካከል አገኝ ለማስተካከል ብያንና ላይ ሰው በቃ ይሄን ስራው ይሄ ነው። እንዴት ነው ፊውዝ ታውቂያለሽ? ማናጀር ማለት እንደ ፊውዝ ነው። እሱ ይቃጠልና እቃውን ያተርፈዋል፣ አይደል? እሱ ጨገረው ቢቃጠልም ግን እኔን ያተርፈኛል። ለምን እኔ አቢውዝ መሆን የለብኝ? በተመረዘ ጭንቅላት መጥቼ ነገር ደግሞ ስንኮሻኮሽ ምንስ ዋናውን የሚወደኝን የሚያከብረኝ ሰዋት አለ አግኝተኛ ስለ ማንነት የሶሻል ሚዲያ ሊስት ወይ ማንነትን መቀጠል ከፈለግ አድናቆቱንም ጩኸቱንም ሰምተን ብጥ ማለት ሪያክት ማድረግ የለብ ወይ ያለአንተ ሰው የለም ሲሉ ያለ እኔ ሰው የለም። ስለዚህ ካላደርጋችሁልኝ አልመጣም ካልከፈላችሁኝ ማለት የለብም ሲሰድ ደግሞ አፈር አባ ብላ አፈር በቃ በላው ብለ ተስፋ መቁረጥም የለብህም። ሰው ባላንስ ማድረግ ይፈልጋል፣ ማድረግ ያለበት መንገዱ አለ። አንተ የምታቀው ሰው ላይ ከአብሮ አደግህ ግቢ አብሮን እንትን ሲል ምናምን ብሎ የሚያጋግል ሰዋል እሱ ነው ሙር ደግሞ ሚያማው ገባ አንተን በቅርበት እንዲ አይተው እኔን የሚያቀኝ ስለኝ ብለህ አታስብ። እንደዚህ አይነት ሰዎች ለአንተ ሰክሰስ ማጨብጨብ ማይፈልጉ ሰዎች ያንተ ሰክሰስ የእሱን ሰክሰስ የቀማሁ የሚመስለው ሰዋል ገባ በዛኛው ሳይድ ሆኖ አንተን እንትን ለማድረግ እንደዚህ አይነት ነገሮች አጋጥሞ መርታ ያደርጉ። እንዳልኩሽ ምን ያርሰው፣ አሁን እኮ ሶሻል ሚዲያ አንዳንዴ ወንደር አደርጋለሁ። ምን ብለውኝ ይሆን ካለፈ በኋላ ምን አውጥተህ ይሆን ማዘር ተጨንቃ ስትደውል፣ ሰው ተጨንጎ ሲነግረኝ አቋርጣለሁ። እህቴ ደውላ አንድ ጊዜ ነው ያለሽ እየሰጠሁ ኢሚዲየት ላይ ስልኩን ለሚስትየው ሰጠኋት። ገብቶኛል፣ ስለዛ ጉዳይ እንደሆነ ማለት ነው። ከቤተሰቤ እንኳን አልሰማም። ስ ስ ቲስ ኢዝ ዘ ኦንሊ ዌይ አይ ፕሮቴክት ማይ ማይንድ። እንዳልኩሽ ፎርማሊ ማናጀሪያ አጣርተው አምጥቶ ቁጭ አደረግልኛል። ስለዚህ በአንቺ ስሜት በአንቺ እልህልቅ አልሰማም ያን ነገር ሁላ ሳይሆን ተሌላ ሾርስ ቅርጽ። ግን ከዚህ ጋር በተያያዘ እንደውም እናንተ ትሬኒንግ የምትሰጡት ነበር። አሁን ፌክ ተምኔሎች እንደዚህ ታሰረ፣ አደጋ ደረሰበት፣ ሞተ፣ ሰምቲንግ የሚባሉ ተምኔሎች ይሰሩና ለቪው ክሊክ ቤት ነገሮች ሰዎችን ያሳስታሉ። ቤተሰብ እንትን ይላል። እንደዚህ አይነት ነገር ላይ ትሬኒንግ ትሰጡ ነበር አይደል? ወጌሻ ብለን ዩቲውብ እናሰለጥን ነበር። አሁን በእርግጥ ቆሟል። ግን ብዙ ሰዎች አስተምረንበታል ብዬ አስባለሁ። ሌላ ደግሞ አዲስ ነገር አዲስ ነገር ባይ ዘ ወይ ሙሉ ትሬኒንጉን በነፃ ደቀ ነዋል። ሰው ከፍሎ እዚህ ድረስ መጥቶ የተማረውን ዩትዩብ ላይ ደቀ ነዋል። አሁን ምርጥ ዩትዩበር መሆን የሚፈልግ ሰው ካለ በነፃ ቤት ሆኖ ዶንኪ አካዳሚ የሚል ዩትብ ለብቻው ከፍተን እዛ ላይ 16 ቪዲዮ አለ ያንን ካየ ቢያንስ የሚዲያ ስብና ይገባዋል። የዩቲዩብ ምን ይፈልጋል፣ ይገባዋል። ስለዚህ አሁን እዚህ ጋር ዶንኪ አካዳሚ ማስቀምጠል ላንጉጅ የሚለው ምንድን ነው የሚያስተምረው? ቋንቋውን ታስተምሩ ዶንኪ አፋኖሮ የሚለው ነው። ዶንኪ ላንጉጅ ነገር በጣም ብዙ የፌክ ቴሌግራም ቻናሎች ፌስቡክ እንትኖች